ገበታ ለሸገር ተብሎ ከዛ ገበታ ለሀገር ገበታ ለትውልድ ብለን አሁን የደረስንበትን ና በተለይ ደግሞ ለቱሪዝሙ ትልቅ ጸጋን ይዞ የመጡ ፕሮጀክቶች ናቸው። ከነዚህ መካከል እንግዲህ በአንዱ ላይ ነው አሁን የምንገኘው። ይሄ ቦታ የአየር ሁኔታዎች በጣም የተመቸ ነው። ከዛ ባሻገር ግን በቀጥታ ከቱሪዝም ጋር ደግሞ ስናገናኘው አካባቢው ላይ በጣም እምቅ የቱሪዝም አቅም አለ፣ ከዚህ በፊት ያልተጠቀምንበት በአግባቡ ማለት ነው። እና የነዚህ የገበታ ፕሮጀክቶች ዋነኛ ዓላማ ደግሞ እንደ ሀገር ያለንን ተሸፍነው የቆዩትን ግን ደግሞ ለኢኮኖሚም በአጠቃላይ ደግሞ ለሀገር ግንባታም ትልቅ ሚና የሚኖራቸውን ሀብቶቻችንን ገልጦ ማሳየት እና ደግሞ ለጥቅም ማዋል ለአካባቢው ማህበረሰብ ለክልሉም፣ ብሎም ለሀገር ጥቅም ላይ ማዋል የሚል አላማን የያዙ በመሆናቸው የእሱ ጥሩ ማሳያ ነው ይሄ ፕሮጀክት ብለን መግለጽ እንችላለን። እንግዲህ እንደተመለከትነው የፕሮጀክቶቹ ወይንም ደግሞ እነዚህ ማረፊያ ቦታዎቹ ከባህሉ ጋር የተጣጣሙ ናቸው። ባህልን እሴትን አክብረው መግለጻቸው የሁሉም የገበታ ፕሮጀክቶች አንዱ መገለጫ ነው። ሁለተኛ ከተፈጥሮ ጋር የተዋሃዱ መሆናቸው ነው። ይህም ፕሮጀክት ተከትሎ ፍጹም አረንጓዴ የመሆን የችግኝ ተከላ መርሃግብሮች በጣም በስፋት ሲከናወኑበት ነበር ብዙ ተቋማትም እንደዚሁ ሲመጡ ና ችግኝ ሲተክሉ ነበር እና ይሄ በራሱ ደግሞ አረንጓዴነትን የመሳብ አቅምም አላቸው ማለት ነው እና ከተፈጥሮ ጋር መዋሃዳቸውም ሌላው ነው ሌላ በጣም በከፍተኛ ሁኔታ እንግዲህ ለውጥ ያመጣሉ ብለን የምንጠብቀው በተለይ በዚህ ዘርፍ ላይ ይሄ አካባቢው አየሩን ፈልገው በተለይ አጎራባች ሀገራት ከፍተኛ የሆነ ፍላጎት አለ ከዛ ባሻገር ትልቅ ቁጥር ያለው ደግሞ የዳያስፖራ ማህበረሰብም ያለበት ነው እና እነዚህን ጎብኚዎች ወደ ሀገር በሚመጡበት ጊዜ፣ ወደዚህ ክልል በሚመጡበት ጊዜ እንደዚህ ደረጃውን የጠበቀ ማረፊያ መዘጋጀቱ የቱሪዝም ፕሮዳክት ወይንም ደግሞ ምርት የምንለውን በከፍተኛ ሁኔታ ማሳደግ ብቻ ሳይሆን ተወዳዳሪነታችንም ከፍ ያደርጋል።